እስኪ አድርጊው። ጥቁር ይሁንልህ ወይስ በቡኒ? በምን መልክ ይሁንልህ? በምን መልክ እስኪ አሳዩ። ቡኒውን አሰራለታለሁ። አሁን እዚህ የለኝም ቡኒ አ ይቻላል። ደግሞ እንደ ወርቁ አይተነው የወርቁ አይተነውን በዓለም ላይ ሲጓዝ ስኳር ትልቅ ካምፓኒ ነው የሚሰራው፣ በሚሊዮን ዳላር። ዳብሊዩ ኤ ይላል ወርቁ አይተነው ማለት ነው። ዳብሊዩ ኤ ይላል ሻንጣው፣ ምኑም፣ ምኑም። ስለዚህ ስሜ ዘመረ ደግሞ ኤስኤም ወይ ደግሞ ስሜ የሚል ስሜ የሚል አብረስ ጨምሪበት

ቦርሳ የምትፈልጉ ስልኬ በያው ላይ ያለ፣ ወስዳችሁ ደውሉልኝ። ደሊቨሪ አለን እና ፎሎ እያደረጋችሁ አበረታቱኝ። ቤተሰብ ፎሎ በጣም ፎሎ ያስፈልገኛል። ለስራዬ ፎሎ አርጉኝ፣ ፎሎ አርጉኝ እና እዘዙ ኦሪጂናል ናቸው ሁሉም። በጣም ጥሩ ስሜ ይሰማል። ስሜ ሁላችሁም፣ እስኪ አንድ ሰው አስር ሀያ ጊዜ ሼር አድርጉል። ወደ ፖለቲካ ከመግባታችን በፊት ጋሽ ስሜን ግን መርዳት አለባችሁ። የባንክ ቁጥሩን ጻፉሊ። ብሪጅ ስቶን አንድ ሺ ሀያ አንድ ዘጠና ዘጠኝ አስራ ስድስት አርባ አምስት አራት ነው። ደግመዋለው አንድ ሺ ሀያ አንድ ዘጠና ዘጠኝ አስራ ስድስት አራት አምሳ አራት ነው። ስማቸው ዘመረ ለስማቸው ዘመረ እንግዲህ እህታችን በጣም እግዚአብሔር ይስጥሽ። ከነ ስሙ አንድ ትልቅ ቀበቶና የሚሄድበት ልብሱን ይዞ አንዳንዴ ወደ ባህር ዳር ወደ አዲስ አበባ ሲጠራ ጸዳ ጸዳ ያለ ነጭ ልብስ የአማራ ልብስ አድርጎ ያበሻ ልብስ ይዞበት የሚሄደውን ቦርሳ ሰራለሁ ብላለች። በቡኒ ነው የፈለገው ቀበቶ በቡኒ ነው፣ በጥቁር የምትፈልግ ሙለት ሙለር ይሰማ ላይሰማ፣ ሙለር ሚውትህን አንሳ። ሙለር ሙለር ሚውትህን አንሳ። ቀበቶ በጥቁር አዎ፣ ቀበቶ በጥቁር ሻንጣው በቡኒ ዳሟ ናቸው። እንኳን ጠይቀው ሰውየውን የሚያስገቡ ሰዎች ካሉ አሁኑ በከሽ በዚህ በሞባይል ሊያስገቡ ያለ እንዳስገቡ ሰዎች አመሰግናለው። አንተም አበዛውብህ በምፈልግ ጊዜ ጥራይ ብረግን አሁን እንዲያሰባስቡ ለአመዳስር ደቂቃ ያህል ንገራቸው። በአስር ደቂቃ ያክል እስኪ አሁን ልጅቷን እስኪ አንዴ ወይ በግጥም ወይ በምን መርቃት እስኪ ይችል እንደ ትታወቅ በሚሊዮን ሰው እንዲከተላት ጎበዝ ናት፣ የምትሰራው ስራ ዳያስፖራዎች በእኔ በኩልም በውስጥ መስመር አናግሮኝ ልጅቷ ማደግ አለባት። ምርጥ ኢትዮጵያዊት አማራ ነች። ቆንጆ ናት ትላለች። በጣም ደስ ትላለች። በጣም ጽዋ ነች። ባህሏን የጠበቀች እህታችን ነች። የትልቅ ሰው ልጅ ናት። አማራነቷ ብቻ ራሱ ኩራት ነው፣ ኩራት ነች። ይቺ ናት ቀብረር ያለች ይቺ ናት እንጂ ዝም ብሎ ውጣቸውን የሚከፍቱ ሴቶች አማራ ሊሆኑ አይችሉም፣ ተሳዳቢዎች። ይቺ ናት አማራ። እስኪ አንድ ነገር

ልጁ ዋይ ዋይ እያለ ከመቀበዚያ በኋላ በኩል ዙሮ ነው። አሁን ይህንን ሰው አሁን ይሙት ትላላችሁ እናንተ ሌቦች? ይህ እኮ በጣም ዘና የሚያደረገ በጣም ትልቅ አባታችን አያታችን ማለት እኮ ለእናንተ አያታችሁ ነው፣ ለእኛ ደግሞ አባታችን። በጣም በጣም እንወዳለን ስሜ በእውነት እህታችን እስኪ ሶስት መቶ ዶላር ይዞ መሄድ አለበት ሶስት መቶ ዶላር እንደምታውቁት አርባ አምስት ሀምሳ ሺህ ብር ማለት ዛሬ ሶስት መቶ ዶላር ይዞ መሄድ አለበት ሶስት መቶውን ይችላለሁ የምትሉ ጨግሮኛል መሬቱ ለከርሞ ተመልሶኛል በአዲስ ወዳኛ ዚያሪ ማርካቸው በደብተራ የደብተር ቄሷ ጭሮባ ውቶበት አስቀሰንበታል። ገና ገና ጠቃሚ እናስመልሰዋለን እናስመልሰዋለን። ይች ልጅ ደግሞ በጊፍት በጊፍት መርዳት ልግለ አንድ የጠብቀን ሚውት አድርጉት። ስሜ ለአንተ ነው እየሰራ ያለሁት። ኦኬ፣ አሁን የእህታችንን ለቦርሳና ለገ የሚሸፍን አንድ ሰው ፈልጋለሁ። ሌላው ወይ ሁለት መቶ እስከ ሶስት መቶ ዶላር ለስሜ ቸግሮታል አባት ነው፣ በጣም መልካም ሰው ነው። የሞጣ ዙሪያ ሰዎች መቼም የጎጃም ሰው ስሜ ዘመረን የማያውቅ ሰው ካለ እሱ አልተፈጠረም። በጣም ቅርስ ነው። ኦልሞስት ኢስ ክሎስ ቱ ናይንቲ ፋይቭ ይርስ ኦልድ ነው። አምሃራ ዲያስፖራ ሜይ ቢ ማይ ፎሎወርስ ኢፍ ዩ ካናት ስፒክ አምሃሪክ ዚስ ኢዝ አምሃራ ፋር

ኦኬ ሌሚ ራይት ዳውን ሌሚ ራይት ዳውን ማይ ካሽ አፕ ጀስት ፑሽ ዳላር ሳይን ሌክ ኤልኤ ኬኢ ቲኤኤን ኤ ዳሜን ሌክ ታና ታና ሀይቅ ማለት ነው ካሽ አፕ ማለት ይችላላችሁ በጣም የማምናችሁ ሰዎች ከሆናችሁ ደግሞ እዚህ ልትሰጣችኋለሁ ኦኬ ኦኬ ሶ፣ ይሄው ካሻአባ እስከምቻሉሁ ማን ነው ዜር የጠየቀ ሰው ሰጥቻለሁ። መግባት ትችላለህ። አሁን ሁለት መቶ ሶስት መቶ ዶላር ብቻ ነው የምንፈልገው፣ ንርዳውና ይውጣ። ሌላ ጊዜ ደግሞ ይመጣል ጋይስ? አስር ቁጥር አሳዩ ዳያስፖራዎች አስር ቁጥር መርዳት የምትፈልጉ ሰዎች ፊፍቲ ዳላር ሀንድረድ ዳላር ቲዌንቲ ፋይቭ ዳላር ሰቨንቲ ፋይቭ ሀንድረድ ፊፍቲ ቱ ሀንድረድ ቱ ሀንድረድ ፊፍቲ ትሪ ሀንድረድ ዳላር ፋይቭ ሀንድረድ ዳላር እኔ አሁን ዳያስፖራዎችን ነው የምፈልገው እና ወደ ፖለቲካ እንሄዳለን ለክታና ብሪጅስቶን ቢ የሚል የምሳት አማራ ሎጎ የያዘው የብሪጅስቶን የያዘችው እሷ ነች አሁን እንፈልገው ጀስት ሁለት መቶ ዶላር ሶስት መቶ ዶላር። ያ ደግሞ ሶስት ሰዎች መቶ መቶ ዶላር ማለት ነው። ሁለት ሰዎች ደግሞ መቶ ሀምሳ መቶ ሀምሳ፣ አንድ ሰው ሶስት መቶ ዶላር፣ ስድስት ሰው ሀምሳ ዶላር ማለት ነው። አስራ ሁለት ሰው ሀያ አምስት ዶላር ማለት ነው። አስር ቁጥር አሳዩ። ስሜን የምታውቁ የእኛ አካባቢ ልጆች በተለይ እንዲሁም ጎንደር፣ ሸዋ ቤት፣ አማራ፣ ጎጃም ሳንል አዲስ አበባ ጭምር ሀረር ሊሆን ይችላል። ሂዛ ማሀራ ፋዘር ሀብቱ ሄልፕም እየሰጥቷችሁ ነው፣ እየሰጥቷችሁ እኮ ነው። መግባት አልቻላችሁ ፍጹም የሚል አሁን ሰጥቻለሁ። ተቀበላ አቡሽ ተቀብሏል። አሁን በረከቱን ለመካፈል የምትፈልጉ ስማችሁን ለማሰር የምትፈልጉ መርዳት ትችላላችሁ። ስሜን ላም ግዙ ሊ ብሎ አንድ ሰው እገዛለት አለው ብሎ ነበር። የወርቁ አይተነው ወዳጅ ነ ብሎ አካውንቱን እኮ ይዤዋለሁ። ስሙን ላለመጥራት ነው። ፕሊስ ጀርመን ያለው ወንድማችን በቀጥታ አስገባለት። ባለፈው ሰው ሊገዛለት ሲል አንተ ነህ ውረድ። ማትገዛለት ለምንድን ነው አንተ እንደዚህ ያረከው? በጣም ጥሩ አቡሽ ሰላም

አምሳ ዶላር ሰጥቷል። አንድ ሰው ቀጥሉ። ሌክታና በሚለው ይችላላቸው ወይ? ይቅርታ አንተ ተረጋጋ። ዝም ብለ ተረጋጋ። ፍጹም ሰላም የተላከ ሳንቲም ካለ እኔ ልክልሃለሁ፣ ችግር የለውም። ፍጹም ሰላም ሌክታና በሚል አሁን አሁኑን እሱ እያለ ሀምሳ ዶላር ወንድማችን። ሄሎ በጣም አመሰግናለሁ። አምሳ ዶላር ልኮልሃል። ሌክታና በሚል አሁን መላክ ትችላላቸው ወይ? ለሙከራ ይሆናል ሄሎ ሊጨምር ይችላል። ኦ ሄሎ፣ ምናልባት ጀርመን ያለው ወንድማችን ነው እርግጠኛ ነኝ። በጣም አመሰግናለሁ። ከጀርመን ከሆነ ከታች ነኝ በለኝ። ሄሎ ሄሎ፣ ወንድማችን ሊሆን ይችላል ብዬ አስባለሁ። ዳንግሌው፣ ሰላም ወይም ፍጹም ወይ ደግሞ ታሬ ከሶስት አንዳችሁ ጓይድ ዘማችሁ እየጻፈው ነው። የካሻፕ እንትኑን ካሻፕ። ከሌላ ሀገር አይቻልም እንዴ? ከሌላ ሀገር ይቻላል። ከየት ነው ታሬ? ተሬ፣ ከየት ነው ታታባርጉስ ኮፕሊክ ሸራው። ዳንግሌው ቀጥል፣ አስር ቁጥር አሳዩኝ፣ አሁኑን እሱ እያለ ለመርዳት የምትፈልጉ ዳንግሌው ታሬ ቀጥሏ። አነድ እድ የምትባል ሰው አነደር ነው አነደር፣ ሞታ ከሳውዝ አፍሪካ ነው። ቅርታ ቀጥል ያው አካውንት እኮ ሰጠናል የኢትዮጵያ ንግድ ባንክ አሊያስክም ላየው ኦኬ ልስት ምን ያህል ትረዳው ልትረዳው ነው እኔ ውስጤ የፈቀደው እረዳለሁ እሺ ልስት ጻፍ ባንክ አካውንት ይሰማል ይሰማል ይሰማል ጻፋ አንድ ሺ ሌሎቻችሁ የምትረዱ ሰዎች ጻፉልኝ አንድ ሺ የስ፣ በላ ቀጥል ቀጥል ቀጥል ቀጥል ሀያ አንድ ዘጠና ዘጠኝ እሺ፣ አስራ ስድስት አርባ አምስት አራት እደግምላለው አንድ ሺ ሀያ አንድ ዘጠና ዘጠኝ አስራ ስድስት አርባ አምስት አራት ኦኬ። አንድ ዕድል የምትባል ሰው እየሰጠው ነው። እየሰጠው ነው ወንደሬው፣ ቀጥል ሰላም ወጣዬ ሰላም ብያለሁ። ቀጥል ለአባታችን እኔ መቶ ሄሮ አግዟለሁ። እንዲሁም በስ የዛሬ ሁለት ሳምንት ለወንድማችን መቶ ሄሮ እንደዚህ ገብቼ ነበረ አግዟለሁኝ ለማሳጣጫ መቶ ዩሮ አስገባለታለው ግን ደግሞ እና ለስራ ፈልጌ ነበር አካውንቴን ፎሎ አስደርገን ሞታዬ ለአባታችን ያሁን አስገባለታለው አካውንቱ ልጅ አለው መቶ ዩሮ። በጣም ጥሩ መቶ ዩሮ ማለት አስራ አምስት ሺ ማለት ነው። ሀያ ሺ ነው የሚመጣ። ሀያ ሺ ብለዋል የዘመረ ሀያ ሺህ ብር ብለዋል። ወንድማችን ከአውሮፓ ጎንደሬው ጎንደሬ፣ መችም ወደፊት አይሸሽም ወደኋላ አይሸሽም፣ ወደ ፊት ነው አሁኑ ነው የሚያስገባል። ይገርማል። ልጅ አብነት ሰላም፣ ሰላም፣ ሰላም። ሞጣ እንዴት ነህ? ቀጥል፣ ቀጥል። እኔ እረዳዋለሁ። እስኪ አካውንት ስታይ ከየት ነው? ከሳውዲ አረቢያ ሳውዲ አረቢያ። ምን ያህል ገንዘብ ልትረዳው ነው? ውስጤ ደስ ያለው እንረዳለው። ኦኬ አካውንቱ አንድ ሺህ ሺ ጻፍ አንድ ዘጠና ዘጠኝ ያስ ያስ ሀያ አንድ ዘጠና ዘጠኝ አስራ ስድስት አርባ አምስት አስራ ስድስት አርባ አምስት አራት አራት እሺ ሞታ ክበርልኝ ልኝ ፎሎ አደረገ ፎሎ አርጉት ፎሎ አርጉት ስማቸው ዘመረ ኦኬ ቴዲ ቀጥል ሰላም ሰላም ሞታ ሰላም ብያለሁ ቀጥል ምን ስለሆነ ነው የምታግዛቸው ንገረን እስቲ ድሀ ስለሆነ አይ እንደዛ አይደለም ዘፋኝ ነበሩ ስለ ዘፋኝነቱ አይደለም ምን ጥያቄ ነብረምታይቀን